ነ ከ ድሩ ን ወድ የተከበራችው የሐሩ ሚዲያ ተከታታይ ወንድምና እህቶቻችን፣ እንግዲህ እንደሚታወቀው የሲርለና የበጎ አድራጎት ድርጅት ከተለያዩ መልካም ልቦች፣ ወንድሞች እህቶች ባገኘናቸው የውሃ ማስመረቅ ፕሮግራም በዛሬ ቀን እንግዲህ እለተ ሐሙስ ወደ ማዕከላይ ኢትዮጵያ በምስራቅ ጉራጌ ዞን መስቃን ወረዳ መሰረተ ወገራም አንደኛ ውሃችን ለማስመረቅ ስራችንን እንጀምራለን። ከዚህ በኋላ እንግዲህ በዛሬና በነገው ቀን በጉራጌና እንዲሁም በስልጤ አካባቢ አስራ አንድ ውሃዎችን እናስመርቃለን። ይህን መልካም ስራ አይታችሁ ገንዘባችሁን ለሰጣችሁ ሁሉ እጅግ በጣም አድርገን እናመሰግናለን። የአካባቢ ሰው እንግዲህ ውሃው እንዲመረቅለት በሚል እንግዲህ የውሃ መክፈቻ የሚሆነው ለዚህ ውሃ ሩጫ ላደረጉ ወንድሞቻችንና እህቶቻችን የሚደረገው የባነር መቁረጥ ነው። እሱን ከቆረጠን በኋላ እንግዲህ ውሃውን እናስመርቃለን። የደጎች ማህደር፣ የለጋሶች ዓለም፣ የመተሳሰብ ልክ አይዞ ባይደራሽ ጸንቶም ያጸና የሚስኪን ወዳጅ የተስፋፋና የሲርለና የሲር ለና የሲር ለና እነዚህ ሰዎች በተለያዩ በወረዳችን በተለያዩ ቦታዎች እንደዚህ አይነት ጥሩ ስራዎች ይሰራሉ። ጥሩ ስራ ከሚባሉ የመጀመሪያው ሰው በየቀኑ ያለ ውሃ መኖር ይቻላል ወይ? ስለዚህ የሰው ልጅ መኖር ካለበት የመጠጥ ውሃ ንጹህ መጠጥ ውሃ ማግኘት አለበት። ንጹህ መጠጥ ውሃ የሰጠን ሰው እኛ እንድንኖር ተጋብዘናል ማለት ነው። ሌላ እድል አግኝተናል ማለት ነው። ስለዚህ እነሱም የሰሩት ኸይር ስራ አላህ ይጠርላቸው። እኛ የምትሰጠን ውሃ ውሃ ነው ተሰጠን፣ ቀላል ነገር አይደለም። ውሃ ነው ተሰጠን። የተሰጠን ውሃ በአግባቡ መጠቀም ያስፈልጋል፣ ማስተዳደር ያስፈልጋል። ዛሬ መርቀነዋል። የዛሬ ሳምንት ተበላሽቶ እነዚህ ፎሴቶች ተበላሽተው መታያት የለባቸውም። ስለዚህ እዚህ አካባቢ ያላችሁ ማህበረሰብ ይሄን መጠቀሙ አካላት የማንም አይደለም። ይህ ውሃ የናንተ ነው። ባለቤት እኮ እናንተ ናችሁ። ካሁን በኋላ እናንተ ናችሁ። ሲበላሽ ተጋግዘን ልንሰራ እንችላለን። የኛ ባለሙያዎች ገብተው ሊሰሩ ይችላሉ። ካልሆነ በስተቀር ብላሽት የለበትም ውሃው። የዚህ ውሃ ተጠቃሚ እናንተ ናችሁ፣ የምትጠብቁትም እናንተ ናችሁ። ሁሉም ሰው ነው መጠቀም አለበት። ውሃ አጠማው ሰው ውሃ ይከለከላል። ውሃኮ እንጠጣዋለን፣ ስንኖር ደግሞ እንታጠብበታለን፣ ልብሳችን እናጠብበታለን፣ እኛም እንጠጣዋለን። ስንሞተ መጨረሻ ግባታችን ምን ላይ ነው? መሆነ መጀመሪያ ወደ ግባት ስንሄድ አንታጠብም? ጀናዛ የሚታጠብበት እኮ ነው። ስለዚህ ከህይወታችን እስከ መቃብር ያለው ስራዎች እዚህ ቦታ አለ ማለት ነው። ስለዚህ ልንከባከበው ይገባል፣ ልንጠብቀው ይገባል የሚል መልእክት ማስተላለፍ ፈልጋለሁ ሁላችሁም በጥንቃቄ ውሃ እንጠብቁ አድራማ ማለት ፈልጋለሁ። እነዚህ እነዚህ ምርጥ ስራዎች ሰርተው የሰጡን ሰዎች አንዴ ብታመሰግኑልኝ። አለምዩ አለምዩ አረቢ ኢንሻአላህ ተቀበላላ አለ ተሽኩራላ አለ አላህ ሁሉን ቃይ ሁሉን ቃራህ መታጅም ጌታይ ያረቢ

ል ለከ ሰደቃቱን ተፋ ላ በአሁን ሰዓት ሁለተኛ ውሀችን ለማስመረቅ ተገኝተናል። በማዕከላዊ ኢትዮጵያ ጉራጌ አካባቢ ያለነው ይህን ውሃ ተበረከተላት ወደ አራ ለሄደችው እህታችን ፈትያ ከድር ዛሬ በቤተሰቦቹ አማካኝነት ለዚህ አካባቢ እናቶቻችን፣ ልጆቻችን፣ ሙሉ ቤተሰቦች እንዲሁም በሚል ከውሃ በላይ እንግዲህ ዱንያ ላይ ትልቅ ሰደቃ የለምና ለእህታችን መታሰቢያ እንዲሆን በሚል ሰውልናል። የሞተችው እህታችን ፈትያ ከድር አላህ ይማራት፣ አላህ ይዘንላት። ይህም መልካም ስራ ደግሞ አላህ ይቀበላቸው። እንግዲህ እህቶቻችንም ራሳችሁ መጣችሁ፣ ሌላ ዛሬ ይሄን ውሃ አይመርቅም። ቤተሰብም ደስ እንዲለው ዳርና ዳር ትሆኑና ራሳችሁ ትመርቃላችሁ። የደጎች ማህደር፣ የደጋሶች ዓለም፣ የመተሳሰብ ልክ

የደጎች ማህደር የለጋሶች ዓለም የመተሳሰብ ልክ የቸርነት ቀለም አይዞ ባይደራሽ ጸንቶ የሚያጸና የሚስኪን ወዳጅ የተስፋ ፈና የሲርለና የሲርለና የሲር ለና የሲር አላኩምላ እንኳን ደስ አላችሁ። ያው እንግዲህ ዛሬ የእናቶቻችን ጉዳይ የኛ ጉዳይ ነው በሚል ከዚህ ቤተሰብ የውሃ ተበርክቶላቸዋል። ይህ ውሀ እንግዲህ እቺ እህቴ ለአንድ ጉዳይ ና ልንገርህ፣ ለሆነ ጉዳይ ፈልጋለሁ ብላ አባቷን ያመጣቸው አባቷቸው አሁን እዚህ ሲመጡ ነው ለምን እንደሆነ የመጡት። ያው ይጠረጥራሉ ትንሽ ሰው ናቸው፣ ግን አላወቁም። እንግዲህ አባቷን ለማስደስት ነው። ዱንያ አኺራዋን አላህ ያስደስታት አ ቤቷ ደስታ ይግባ። አሚን። ሀዘን አይግባ። የሚያስደነግጣት ነገር ሁሉ አላህ ይጠብቃት። አባትን ከማስደሰት እናትን ከማስደሰት በላይ የለም። አላህ ይቀበላት፣ አላህ ይቀበላት። እኛም ነበሩ ሞቱ ከመባል አላህ ይጠብቀን። ነበሩ ታሪክ ሰሩ ምንባል አላህ ያድርገን። እንግዲህ ወሃል አባታችን አማን ከድር አላህ ያቆያቸውና ለእሳቸውን የተበረከተው እንዲሁም ለእናታችን አበራሽ ከድር አላህ ይርሐማት የእሳቸው ባለቤት የልጆች የእታችን ደግሞ እናት የእነዚህ ወንድሞች እናት እናታችን አበራሽ ደግሞ አላህ ቀብሯን ያሳምሮ። በሉ አስቲ፣ አላህ ቀብሯን ያሳምሮ። አላህ ቀብሯን ያሳምሮ። አላህ ይማራት። አዎ ቀብሯን አላህ ያሳምሮ። አዎ የተሻለ ቤት አላህ ያርግላት። በሚዘንበው በሚወጣው ውሃ ልክ ደግሞ አላህ በዚህ ቤተሰብ ላይ ደግሞ ሰብሩን አላህ ያዝንብባቸው። አላህ ሰብሩን ያዝንብባቸው። አላህ ይቀበላቸው። አላህ ይቀበላቸው። ገንዘቡን ሰጥተው ሽላላሉ መጠን ማየት አለብን። ደስታችንን መካፈል አለብን ብለዋል። አላህ ያስደስታቸው። አላህ ይቀበላቸው። አባታችንም እናትም አባትም አላህ ያርገው። አላህ ይጀድደው። ዶክተር አይንካው በሚበላው በሚጠጣው መድኃኒት አላህ ያርግለት ከዶክተር ቤት ከመመላለስ አላህ ይጠብቀው። ውሃውን መድኃኒት፣ ምግቡ መድኃኒት፣ ዚክሩ መድኃኒት አላህ ያርግለት። አላህ ያቆየው። አሁን እንግዲህ ቤቱ ያለው በእናትም በአባትም እሱ ነውና እናትም አባትም አላህ ያርገው። አዎ አላህ ይቀበለው። አንቺም እናቴን አባቴን ብለሽ ኸይር ነገር ነው የምትወጂው፣ ኸይር ነገር አሁንም። ሱስ አላህ ያርገው። አዎ የቲም ምትወጂ ምስኪን ምትወጂ ምታስደስች አላህ ያርግሽ። ሰው ገንዘብ ቢቆጥር አስራ ሶስት ቦታ ባንክ ቢከፍት ቁም ነገር አይደለም። ባንክ ይሄ ነው አይደለ እንዴ? ይሄ ነው ባንክ፣ ባንክ ዳሃ ማሳቅ ነው። ሁሌ አስቂ፣ አዎ፣ አታልቅሺ፣ አዎ፣ ሁሌ አላህ ያስደስትሽ። ደስታ ቤት ሽግባ የአማራ ሐያት አላህ ይቅጠምሽ። ከአንቺ ጀርባ የሚወለድ ልጅ ደግሞ ለኡማው ለአገር የሚተርፋ አላህ ያርገው። አላህ ይቀበላችሁ። እንግዲህ አባታችን እንኳን ደስ አሉት። አብሽሩ፣ አብሽሩ። አላህ ደግሞ በሚፈሰው ውሃ ሰብሩን አላህ ያዝልቦት። አላህ

አይዞ ወይ ደራሽ ጸንቶም ያጸና የሚስኪን ወዳጅ የተስፋፋና የሲርለና የሲርለና የሲርለና የሲርለና። ውድ የተከበራችሁ መልካም ስራ ፈላጊ የትና ወንድሞቻችን በመጀመሪያ እንግዲህ፣ ከፕሮግራሙ በፊት ላካችሁት አደራ አደራውን ደግሞ ለሚገባ እናት እናቶቻችን፣ አባቶቻችን፣ ልጆቻችን ጨምሮ ያሉበት ቦታ በወሳኝ ቦታ ውሃ ከፍታችኋል። ለተከፈተላችሁ ቤተሰቦችም እንኳን ደስ አላችሁ። ይህን ውሃ እንግዲህ ያበረከቱላችሁ በኢትዮጵያዊና ኤርትራዊ የሆኑ ሙስሊም ሴቶች ጀማ ሲሆኑ የጀማው ስም ደግሞ ነቲንግሃም ሲስተር ጀማ ነው። ሁለቱ እህቶቻችን ኤርትራዊ ቢሆኑም ኢትዮጵያዊ ቢሆኑም ውሃ ሃይማኖት የለውም፣ ውሃ ብሔር የለውም፣ ውሃ እድሜ አይፈልግም፣ ውሃ ዜግነት የለውም። ስለዚህ የመልካም ስራ ከቀብራችን በላይ እንዲሆንልን ለነገው አገራችን ለቀብር ስንቃችን ብለው እነዚህ እህቶቻችን ኤርትራውያን እህቶቻችንና ኢትዮጵያውያን እህቶቻችን በጀማዓ በመሆን ነቲንግሃም ግሩፕ ይህን መልካም ትልቅ ስራ በምድር ላይ አሉ ከሚባሉት ሰደቃ ወይም ምጽዋት ከውሃ የሚበልጥ ነገር የለም ብለው ነቢዩ ሰለላሁ ዐለይሂ ወሰለም እንደነገሩን እንግዲህ መልካም ስራ አሳርፋቸዋል። ለነቲንግሃም ኢትዮጵያንና ኤርትራውያን እህቶቻችን በጣም አድርገን በእናትና በልጆቻችን በአባቶቻችን ስም እናመሰግናለን። የደጎች ማህደር የደጋሶች አለም

እንግዲህ የመጨረሻችን ውሃ ደርሶ እንደ ድንገት እዚህ አካባቢ ውሃ ሊያስመርቁ የነበሩት ከፍተኛ ቤተሰቦች የአካባቢው ሽማግሌ ስላረፈባቸው ወይም ስለሞተባቸው ብዙዎቹ ቤተሰቦች ወደ ለቅሶ እንደ ድንገት ስለሄዱ ነው። እንግዲህ ይሄ ቦታ ተራራማ ቦታ በጣም ከከተማ ወደ ውስጥ ለመግባት ብዙ ቦታ የሚፈጅ ነው እና ይህን ላበረከታችሁ ቤተሰቦች ያው እዛ ጋ ያው ማጠራቀሚያው አለ የምታዩት ከዛ እዚች ጋ በቧንቧ መልኩን የተስተካከለላቸው ያያችሁ ጀሪካን አለ እየቀዱ የሚሄድበት ነው። ይህን ለአባታችን አህመድ በያን ረጠቦ ላበረከታችሁ ቤተሰቦች ወይም ልጆች አላህ ስብሐነ ተዓላ እንግዲህ አንድ አባት ሞት የሚባለው የዚህ አይነት መልካም የሚሰራለት ልጅ ያጣ ጊዜ ነው። የዚህ አይነት መልካም ሰደቀቱ ጃሪ ወይም ዞታሪ ስራዎችን ትቶለት የሚሄድ ልጅ ሲያጣ ነውና ይህም በሚመለከት ይህን ላበረከታችሁ ቤተሰቦች የሐጂ ቤተሰቦች አላህ ሱብሐነሁ ወተዓላ ገንዘባችሁን ይባርክላችሁ። ለልጃችሁም ለአባታችሁም የተሻለ አሁንም ምሰሩ አላህ ያድርጋችሁ። እኛም የሱ ትርፍነን የሱ ውጤትነንና እና አባታችሁን ሳትረሱ በዚህ ቦታ ላይ ገጠራማ ቦታ ላይ ይህም ቦታ ላደረጋችሁ በጣም አድርገን እናመሰግናለን። እንደ ድንገት ጊዜ የገጥሟችሁ ደግሞ መምጣት የምትፈልጉ ከሆነ ጉራጌ ዞን ቸሃ ወረዳ ቀበሌ ቄጮት መንደር የሳሰራ አካባቢ ነው የሚገኘው። ያው ጽሁፉን ላይ ታገኙታላችሁ። በእኛ አማካኝነት በአድራሻ መጣችሁ ማየት እችላላችሁ! የደጎች ማህደር የለጋሶች ዓለም የመተሳሰብ ልክ የቸርነት ቀለም አይዞ ባይደራሽ ጸንቶ የሚያጸና የሚስኪን ወዳጅ የተስፋ ፋና የሲር ለና የሲር ለና